ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት፣ ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው። የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ የማልፍበት ውጣውረድ ከዛ ማዕበል ከሚያወጣኝ፣ ከዛ ውጣውረድ ከሚገላግለኝ ይልቅ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣውረዱ መነሻ ምክንያቱ ምንድን ነው የሚለውን ነገር ማወቅ ፈልጋል የኢዮብ መጽሐፍ ስታነቡ የምትመለከቱት ነገር ምንድ ነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33 ሺህ ንብረቶች የነበሩ ሰው ነበረ። እጅግ ባለጠጋ፣ እጅግ የተከበረ ሰው እንደነበር ታውቃላችሁ። በተለይም በእኛ ቤት የተለመደ ከዚህ ከኢዮብ መጽሐፍ የተወሰደ የበረከት ቃል አለ። ኢዮብ የትላንትና ህይወቱን ብትመለከቱ ምን አይነት ህይወት ይኖር እንደነበረ የእግዚአብሔርን ቃል ስታነቡ የምታገኙት ምንድ ነው? አንደኛ የእግዚአብሔር መብራት በእኔ ላይ ይበራ በነበረ ጊዜ ልጆቼ በ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔ ሊጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውር አይ ላንካሳም እግር ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። በሚገርም ሁኔታ ትናንትና ይኖርበት የነበረውን የህይወት አይነት የህይወት መንገድና ከፍታ ስትመለከቱ የሚገርም ነው። ምናልባትም በኢዮብ ደረጃ የተባረከ ፕሮስ ቁጣ ያደረገ ሰው መጽሐፍ ቅዱስ ውስጥ ፈልጋችሁ ማግኘት ይቸግራችኋል። የሚቆጠሩ 33000 ንብረቶች የነበሩት ሰው ነበረ። ለዚኛውም ለዛኛውም፣ ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር፣ እግዚአብሔር ይጠብቅለት ነበረ። ንጉስ በሰራዊቱ መሃል እንደሚኖር ነበር። ምን ኖረው አለ? ንጉስ በሰራዊቱ መሃል የሚኖረው አዞ እንጂ ታዞ እንዳልሆነ፣ ተፈርቶ እንጂ ፈርቶ እንደማይኖር ኢዮብ ይኖር የነበረው አስፈርቼ ነው አዝዤ ነው ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ማንም በፊቴ አይቆምም ነበር ብሎ ይናገራል። ድንገት ባልታሰበና ባልተገመተ ሁኔታ ኢዮብ ባልተዘጋጀበትና ምክንያቱም ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ የዮብ መጽሐፍ ሰላሳዎቹ ምዕራፎች ኢዮብ የደረሰበት ውድቀት የተገባበት እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነበልዳዶስ ከነኤልፋዝ ጋር ክርክራቸው፣ ሙግታቸው ምክንያቱ አንተነ ኢዮብ ደግሞ በአንድ በኩል ይላል ተዉኝ ባካችሁ፣ እኔ የማውቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻዲቅ ሰው እንደነበረ መሥዋዕት እንኳን እንደማያጓድል ለልጆቹ እንኳን መሥዋዕት ያቀርብ እንደነበረ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያውቀው የህይወት ጨለማ ውስጥ ሲገባ ትላንትና መንገዱ

ያለኝ አማራጭ አንድ ጉዳይ ነው፣ እና ዳኛዬን ምህረት መለመን ብቻ በቃላት ልከር። ጻዲቅ እንኳን ብሆን፣ ምንም እንኳን እንከን ባይኖርብኝ፣ ምንም እንኳን ስህተት ባይገኝብኝ፣ ምንም እንኳን ኃጢአት በእኔ ላይ ባይኖር፣ ጻዲቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ጻዲቅ እንኳን ብሆን አንተ ስህተት ነህ ልለው አልችልም። እኔ ስህተት እንኳን ባልሆን እግዚአብሔርን አንተ ተሳስታል ብዬ ልለው አልችልም። እና እንዶም ደስ ይላል ወዳጆቼ። ይላል አንድ ቀን ግን ይላል አዳኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃው አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም፣ አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል። እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ፣ ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ፣ እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ ቀና ሊያደርገኝ እምባዬን ሊያብስ ቆሻሻዬን ሊያራግፍ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። እንደውም ሲናገር እንደዚህ ነው የሚለው። አዳኜ ሕያው እንደሆነ ነው የሚለው። ይሄ የሆነብኝ ነገር ሲሆንብኝ ሞቶ አይደለም፣ ከዙፋኑ ወርዶ አይደለም። አዳኜ ሕያው ነው፣ ዛሬም በዙፋኑ ላይ አለ። እኔ ለመርዳት በምድር ላይ እንደሚቆም አውቃለሁ አለ። አውቃለሁ የሚል ሰው አሜን ይበል። የሆነበት የገባበትን ጉርጓድ የገባበትን ጨለማ የገባበትን አዘቅት እዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው። መንገዴን ሰጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነ ለጣን እንደዛ፣ ተስፋይ ነቀሎ ነቀሎ፣ ተስፋይ ሰዎች፣ ወዳጆች፣ ጓደኞች ከኔ አራቃቸው። ህፃናት ልጆች ይሳለቁብኛል። ሰራተኞች በቁሉ ምጫ ቃል ስጠራቸው አቤት አይሉ ማለት ትናንትና፣ መንገዴ በቅቤ ይታጠብ ነበር እንዳላለ፣ ዛሬ ግን መንገዴ ዘጋው፣ ዘጋው መንገዴ። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አርገ ትከፍተዋል? አትከፍተውም። መጾም በጸሎት አትከፍተውም። ከዘጋው ዘጋው እሱ ብቻ ነው የሚለው። ክብሬ ገፈፈው። ወንበሬን ይዤ ወደ አደባባይ ሰወጣ ጎበሳስት እኔን አይተው ዞር ይሉ ነበረ ንጉሥ በሰራዊቱ መሃል እንደሚ

ያጋፋፈውት የተመሰከረለት ምስክርነትና ስሙና ህይወቱ ኦፖዚት ሆኖአል እና ምክንያቱም በማያውቅ ሁኔታ ሰውነቴን አፈራረሰኝ ከዛ ሲናገር እንደ ብርቱ ጠላት ቆጠረ እንዴት ያለ ጉዳይ ነው ጻድቅ ሰው ነበር እግዚአብሔር የሚፈራ ሰው ነበር መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረ ይገርም ነው ይሄ ነገር አብሮ ይሄዳል ወይ ይስማማል ወይ ወዳጆቼ እዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሰሀ ስነካ በመውጣቱ ማራለሁ አሁን ያላችሁበት ሁኔታ ያልፋል አሁን ያላችሁበት ሁኔታ ያልፋል በሚያልፍ ሁኔታ ውስጥ ለእግዚአብሔር ያላችሁ መረዳት ሳታስነኩ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። ሚገርም ነው ይገርማቸዋል። ሰውነቱ ፈራርሶ ሀብቱ ጠፍቶ ተስፋው ተነቅሎ ክብሩ ተገፎ መንገዱ ተዘግቶ እንደዚህ ላል አዳኘ ያው እንደሆነው የማይመርመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። ሁሉን ታደርግ ዘን ቻይ እንደሆንክ የገባኝ ነገር አንድ ጉዳይ ነው። በተከፈተው በር ብቻ ሳይሆን በተዘጋብኝም በር የገባኝ ነገር ሁሉን ታደርግ ዘን ቻይ እንደሆንክ ነው። አንተ ሐሳብህ ከቶ ሊከለከል እንደማይችል ነው። አሁን በኔ ሕይወት እየተፈጸመ ያለው ሐሳብ ነው። ሐሳቤን የከለከልከው ሐሳብን በሕይወቴ ልታደርገው ልታገምረው ስለፈለክ ነው። ሁሉን ታደርግ ዘን ቻይ ነው። ይውላችሁ መንገዳችሁ ስለተዘጋብታችሁ፣ ስለጠፋ ተስፋችሁ ስለተነቀለ እግዚአብሔር እንደ ብርቱ ጠላ ስለቆጠራችሁ ከእግዚአብሔር ጋር በማጉረምረም ተጣልታችሁ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሰይጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው፣ ሀሳቡ ከቶ ሊከለከል አይችልም፣ የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ፣ በህይወታችሁ ታላቅ ነገር ይሆናል። ከአእምሮ በላይ የሆነ ነገር በህይወታችሁ ይሆናል። እንዳትሰሩም እንዳትማሩም እንዳታገቡም እንዳትወጡም እንዳትገቡም መንገድ የተዘጋባችሁ እያመለካችሁ የሆነ ቅርቃር ፈቃድ ውስጥ የገባችሁ ክብራችሁ የተገፈፈባችሁ ዛሬ በብዙ መናቅ መጠላት፣ በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ፣ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ፣ ለእናንተ ግን መንገድ ዝግ የሆነባችሁ የብረት በር የሆነባችሁ የናስ መዝጊያ የሆነባችሁ ሰዎች በደንብ አርጋችሁ ሰዎች፣ እኔ በጣም በክርስትና ህይወት የሚገርመኝ በእናንተ የጸጋ ስጦታ በእናንተ በኩል በእናንተ መንገድ የብዙ ሰዎች ጥያቄ ተመልሰው፣ እናንተ ግን በተመሳሳይ ጥያቄ ስትኖሩ ለመናገርም ለማውራትም ቋም ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ። እግዚአብሔር ሲዘጋባችሁ ሲከለክላችሁ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አለም ተቀብሎም ስለሚባር፣ ከፍቶ ብቻ አለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አለም አስገብቶ የወደደውን የልቡን ሀሳብ ስለሚያደርግ፣ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አለም። እግዚአብሔር ሲሰጣችሁ ብቻ አለም፣ ሲከለክላችሁም ልክ ነው። እግዚአብሔር በፈለጋችሁት ሰዓት ፈጥኖ ሲደርስላችሁ ብቻ አለም። ለምንድን ነው ነገር ዘገየው ያላችሁ ሰዎች አዎ አብሶሉትሊ ፐርፌክት እንዳልሆን ቀውቃለሁ ግን በምችለው መጠን በድካሜ ንስሓ የገባው ከጌታ ጋር የለኝን ሪሌሽንሺፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፍቃዱ ለመኖር እየጣርኩኝ ነው። ከሌላ ሰው የተለየ ምን እርግማን፣ ምን ኃጢያት፣ ምን የዘር ማንዘር ጦስ ጥንቡሳት ቢኖርብኝ ነው ነገር የተዘለከለው መንገዴ የተዘጋው እግዚአብሔር የዘገየብኝ ምትሉ ሰዎች እዚህ ውስጥ ትኖራለን። ለ38 ዓመት መጥመቂያ አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ እሱ ግን እ ለመቀመጥ ምን የሚል ይመስላችኋል? ወዳጆች የተዘጋባችሁ በር ያልተከፈተው ወረዳ ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም እውቀትም ስለሌላችሁ አይደለም። እናንተማ ጭስ እንኳን እንዴት መውጫ የለውም፣ እናንተ እንዳላችሁ፣ እንደምትጠጣጠፉት፣ እንደናንተ ጩልላ፣ እንደናንተ አራዳ፣ እንደናንተ ብልጠት፣ እንደናንተ እውቀት፣ ነገር ባይን የሚገባችሁ እንኳን አይደለም። ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች፣ ቀላሉ ከባድ ሲሆን፣ ደባባ የሆነው ለእናንተ ግን በብረት መዝጋ እንደተዘጋ ሲዘጋባችሁ፣ አለው ነገር፣ አለው ሀሳብ፣ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋም፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ፣ ምክንያት ሲዘገይ፣ ዓላማን ስለዚህ ዛሬ የምትሉ ምፈልገው እግዚአብሔር ትክክል ለዚህ ነው ኢዮብ እንደዚህ ያለ ጻዲቅ እንኳን ብሆን ልመልስለት እምችለው አንዳች ነገር የለኝም የለኝም። እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል። ከዚህም ነገር በኋላ ኢዮብ አንድ መቶ ሀያ ዓመት ኖረ። ሰባት ወንዶችና ሶስት ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረ መጨረሻ ከመጀመሪያው ይልቅ ባረከው ይላል። የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት ከተስፋው መነቀም ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት ከክብሩ መገፈፍ በኋላ አንድ መቶ ሀያ አመት ኖረ። ይገርማችኋል። ያው እነግራችኋለሁ፣ ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረዥም ዘመን ትኖራላችሁ። የጠፋው ሀብት ይዟቸው አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረዥም ዘመን ትኖር ትኖራላችሁ የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜ ይበል። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። እግዚአብሔር የሚዘጋባችሁ የሚከለክላችሁ፣ የሚዘገይባችሁ ለተሻለ ነገር ነው። ከአንድ ዓመት ከሁለት ዓመት በኋላ ዣ የሚበልጠው ነገር እጃችሁ ሲገባ ለካ በሁለት 17 16 ያለቀስኩት ያጉረመረምኩት ወይኔ ወይኔ ስላልገባኝ ነው ስላልተረዳሁ ነው። እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየኸው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ሕይወት የከበደኝ። ዛሬ በኢየሱስም ትንቢት እናገራለሁ። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች የምታመልኩት ሰዎች

ያፈተናችሁ ሰዎች በአደባባይ መስዋዕታችሁን የምትሰው ሰዎች ተዘግቶባችሁ የምትዘምሩ ሰዎች ሀብታችሁ ጠፍቶ ሰዎች ርቀዋችሁ ብዙ የሕይወት ፈተና ውስጥ ሆናችሁ የምትዘምሩ ሰዎች እንኳን ደስ አላችሁ። የሚበልጥ ነገር ይመጣል። የሚበልጥ ነገር ይመጣል። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋውም። ሳይደግስ ነገራችሁን አይይዘውም። ሳይደግስ አይከለክላቸውም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል።

ኮንቲኔሽን የቀራችሁ መንገድ አጭርና ቀላል ነው። አልፋችሁ ከመጣችሁት አይከብድም። ነግራችኋለሁ። ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችኋል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ ትቶ ሄደ። ሌዋዊ መጣ ትቶ ሄደ። የሚገርም ነው። በዘር በሃይማኖት የሚያቁት ሊረዱት የሚገባቸው ሰዎች ትተው ሄዱ። እንደ ወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ አይነሳ

ይሰጣችኋል። አሚን በሉ በደንብ አድርጋችሁ የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል ያደርጋል። አምላኬ የእኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርደኪዮ ዛሬ በረንዳ ላይ ብታየኝ ነገ የምጠብቀው ግን አንድ ነገር እነግራለሁ፣ በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር መት የተቀመጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሲዘጋው፣ ሲከለክላችሁ፣ ሲዘገይባችሁ እግዚአብሔር ትክክል እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም። ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አለም እናንተ እንደም አይናችሁ ከምባልባችሁ፣ ከስብራት ከውድቀትና ከአፍረት ከማትጠብቁት፣ ካላሰባችሁት ጉዳት እያመለጣችሁ ነው። እያስመለጣችሁ ነው እግዚአብሔር ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያረጋል። ብራዘር፣ እግዚአብሔር ሲያስባችሁ ኤጅ ይዳዝናት ምንም ለውጥ አያመጣ እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ፣ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተር አያረግም። ይገርማቸዋል። ልጅ ወልዶ ለመሳም እድሜ ማተር አያረግም። ወዳጆቼ፣ ተክሎ ለመብቀል፣ ዘርቶ ለማጨድ፣ ወጥቶ ለመግባት ዕድሜ ማተር አያረግም። የእግዚአብሔር ጉብኝት የእግዚአብሔር ሰዓት ለህይወታችሁ ይምጣ እንጂ ስንቶች ሰዎቻችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ፣ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ እያስመለጣችሁ ነው እኮ። እግዚአብሔር ካጭበርባሪ ካስመሳይ ቦታ ላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር እግዚአብሔር እያስመለጣችሁ ነው። ይሄ አሰራሩ ነው። ዘግቶ ነው የሚያስመልጣችሁ ከክፋት ዘግይቶ ነው እግዚአብሔር አምላክ። ዓይናችሁን ከእንባ ልባችሁን ከስብራት የሚጠብቀው መጨረሻችሁን የሚያሳምረው እግዚአብሔር አምላክ። ብዙ የማታቁት በእናንተ ላይ የሚመከር ክፉ ምክር አለ። እግዚአብሔር ከዛ ፕሮቴክት የሚያረጋችሁ ነገሩን ያዛርጎት ጭምር ነው። አትላላጡ፣ አትጋጋጡ የተዘጋውን ለማስከፈት የሄደውን ለመመለስ፣ እንደውም መጽሐፍ ሲናገር እንደዚህ አለ ወዳጆቼን ጓደኞቼን ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ ሪል ሰዎች ጄኒውን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ፣ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢን የከበበኝ አስመሳይ ነበረ አታላይ ነበር። እኔን፣ እኔ ሳይሆን እኔን የፈለገ ነበረ። አሀ እንኳን ዘጋኸው፣ ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሀቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው፣ የሚከለክላችሁ። ሄለው ሀብቴን አጠፋው መንገዴን ዘጋው ክብሬን ገፈፈው ተስፋ ይነቀለዋል። ሀብት ሲጠፋ፣ ተስፋ ሲነቀል፣ መንገድ ሲዘጋ፣ እንግዲያውስ ምንቀረልን ብለው ሰዎች ይታጠፋል። የዛ ጊዜ ይመቸዋል፣ የልቡ ለልብ ያጫውታል፣ ይወስድሃል፣ ያናግራል። እያባበለ ካልወሰደ በደረቁ ማትሄድለትም አንተ፣ ምክንያቱም በአንተ ህይወት ማንም እጅ እንዳይኖርበት እግዚአብሔር ይገርማል። ህይወት እጅ እጅ ሲል አይወድም የሰው እጅ ሲኖርበት በጣ አይወድም እጅ ሲበዛበት አይወድም እጅ የበዛበት ህይወት ለምስጋና ደስ አይልም አይመችም ለምስጋና እጅ የበዛበት ህይወት ለምስጋና አይመችም ይገርማል እጆችን ሁሉን እንደገለባ ይሰበስባቸውና አምላክ እግዚአብሔር ብ ሻውል ብቻውን መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው። ያዕቆብን፣ ከዛስ በንስር ክንፍ ተሸከመው ተንከባከበው ብቻውን መራው ተብሎ እንደተጻፈ፣ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፋል፤ ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። አንተ አሜን በልባክ። አጭሩ መንገድ እያለ በረጅሙ ሲመራ ልክ ነው ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዙ እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላችሁት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው ትህትና የጸጋ ስጦታዎች ሁሉ መሠረት የመንፈሳዊ ሀብ ዋና መግቢያ በር እንደሆነ እንድታውቁ ፈልጋ። ትህትና ማለት በአጭር አማርኛ እህል የሞላበት ጆንያ አፉ እንደሚታሰርበት ቅር ነው። በትህትና ያልታሰረ ስጦታ ወጥቶ ይፈሳል። በትህትና ያልታሰረ ሀብት ይባክናል፣ ይጠባል እና እግዚአብሔር የሚዘጋው እግዚአብሔር የሚዘገየው እግዚአብሔር የሚከለክላችሁ ትህትና ጸጋ ልብሳችሁ ሊሆን ስለሚፈልግ ነው። ልብን ሊያረግ ስለሚፈልግ ነው። የልጅ ነገር አንዱ ብስል አንዱ ጥሬ እንዲሉ የአገሬ ሰዎች፣ ህይወትህ አንዱ ብስል አንዱ ጥሬ እንዳይሆን እንዴት ብስል እግዚአብሔር ያዝ ያደርገዋል። ሰው በቁስሉ ውስጥ እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ፣ ለበዳዮች መጸለይ እስክትችል ድረስ እግዚአብሔር እዮምን ትሁት አድርጎት፣ ጻዲቅ እንኳን ብሆን ልመልስለት አልችል፣ ዳኛዬ ሕያው እንደሆን እኔን ለመርዳት በምድር ላይ እንደሚቆም አውቃል። ልክ ከዚህ በሆነ ይገርማል። ልጅነቴን የሰጠሁት ጌታ በእኔና በእናንተ መካከል ይፍረድ አትልም። በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ በሀብታችሁ መጥፋት፣ ሰዎች ከናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው። የከለከላችሁ የዘገየባችሁ ብዙ ለህይወት አላስፈላጊ የሆኑ ነገሮች ከህይወታችን ላይ እንዲራገፉ ታስታውሳላችሁ ወይም ታውቃላችሁ። የሃይስኩል ተማሪ ሆኜ በማጠናበት ጊዜ ከማጥኛ ክፍሌ መመስኮት ሲዩ በኩል አንድ ዛፍ ነበር። ኃይለኛ ንፋስ ሲነሳ የሚነሳው ንፋስ ሁለት ነገር አርጎ ያልፋል። የመጀመሪያው ዛፉን ከፍ ዝቅ ያደርገዋል። ቀጥሎ ግንም የሆነው ነገር እንደዚህ ነው። ከዛፉ ላይ ሕይወት የሌላቸው የደረቁ ቅርንጫፎች እና ቅጠሎች ሁሉ ይረግፋል። ልክ እንደዚህ ነው። ሰርቶ ሊሰራባችሁ እግዚአብሔር አምላክ በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ ስለሆነ እግዚአብሔር ሳይሰራን ቢሰራብን ከስሯን እንጂ አላተረፈም እና እግዚአብሔር አምላክ ሰርቶ ሊሰራብን ስለሚፈልግ ነክቶ፣ ሌሎችን በእኛ በኩል ይነካ ስለሚፈልግ ይነካናል። መጽሐፍ እንደሚናገር ያዕቆብ ሌሊት ሙሉ ታገለ። ለምንድ ነው የምትታገለኛ? ካልባረከኝ አልለቅህም። በረከት የቁሳቁስ ብዛት ሳይሆን የማንነት ለውጥ እንደሆነ ያዕቆብ ስለገባው ሲወጣ አጭበርብሮ ወጥቷል። ሲመለስም አጭበርብሮ ብሮ አይገባም። ሲወጣ ያዕቆብ ሆኖ ወጥቷል። ሲመለስ ግን እስራኤል ሆኖ እንደተመለሰ እግዚአብሔር የጭኑ ሽሉዳ ነካው። ቀጥ ብሎ ሄደ የነበረ ሰው እያነከሰ ሄደ። ነካው እግዚአብሔር መሄኝን አየሁታል። አምላኩን አየ። ስማችሁ እንዲቀየር የትናንትና አሮጌ መታ ፈልግ እግዚአብሔር አምላክ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። አጭሩ መንገድ እያለ በረጅሙ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ቀላሉ እያለ በከባዱ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው ተስፋችሁን የሚነቅለው እግዚአብሔር አምላክ ሰዎችን ከእናንተ ሕይወት የሚያወጣው ሰርቶ ሊሰራባችሁ ባለብዙ ምስክርነት እንድትሆኑ የምትናገሩት ነገር እንዲኖራችሁ፣ የምታወሩት ነገር እንዲኖራችሁ